ፊት ባትሰጪው እሰይ አንቺ ነሽ ያስነክሽ። በመጀመሪያ የምለው ነገር ቢኖር ሀይሚ በቃሽ ማለት ነው። ለሁሉም ነገር ልካለው ይሄን ከአንቺ አንጠብቅም። ሲጀመር ዳኒ ብሩክን እንደሚያናድደው የሚያናድድ ነገር እንደሚጽፉልም ታውቂያለች። ስለዚህ እኛ ደግሞ ብሩክ በዚህ ልክ ተናዶ ጨጓራው እስኪላድ ድረስ እዚህ ደርሳችኋል። ከዚህ በኋላ ግን አንቺ ይህን ነገር ማስቆም መቻል አለብሽ። በደካማ ጎንሽ እየተገኘ ድክመቴ ናት እያለ ኦዲዬንስ ራሱ እየተቃጠለ ነው ያለ። ስለዚህ ሀይሚ በቃሽ፣ ከዚህ በኋላ ይበቃሽ። ዛሬ እንግዲህ ሀይሚና ቡራ ሁለታቸው ብቻ መጥተዋል። ሀይሚ እንዲ ዛሬ የመግቢያ ቪዲዮ ሰርታ በቡራ ቤት ተከስታለች። ስለ ሁሉም ነገር ለብሩክ ማስረዳት አለብኝ። በቃ ነገሮች እንዳለፈው የሚቀጥሉ አይመስለኝም። ሊቀጥሉም አይችሉም። በዚህ ሁኔታችን ነገሩ ያበቃ ነው የሚመስል ማስቀጠል የምንችል አይመስለኝም ብላ እንግዲህ ቡራን ጠርታ ሁሉንም ነገር ለመናገር ሞክራለች ማለት ነው። ነገር ግን ከሀይሚ የማይጠበቅ ነገር አይተናል ማለት ነው። ሀይሚ እውነት ለመናገር ይሄን ከአንቺኛ አንጠብቅም። አንቺ እንደዚህ አይነት ነገር በተደጋጋሚ እያደረግሽ ነው። ና ዛሬ ቡራን እንግዲህ በጥፊ ተማታለች፣ ተናዳ ማለት ነው። ና ቡራ ደግሞ አትማች ብሎ እንግዲህ በትዕግስት አሳልፏታል ማለት ነው። ብሩክ በጣም ለአንቺ ትልቅ ክብር ስላለው፣ በጣም ስለሚወድሽ፣ በጣም ስለሚያከብርሽ ብዙ ጊዜ ያሳልፋታልና ና ማሳለፉ ጥሩ ነው። ለዚህ ብሩክን እናደንቀዋለን እናከብረዋለን። ግን ከሀይሚ ይሄ አይጠበቅም እውነት ለመናገር ማለት ነው። ሀይሚ ጥሩ ስሰራ ጥሩ ሰራች ጀግና እንላታለን። ግን ዛሬ ደግሞ እውነት ለመናገር በዚህ ልክን ሀይሚን አልጠብቃትም፣ ከእሷም ይሄን አልጠብቅም ማለት ብሩክን መማታትና በጣም ያስደበረኝ ንግግር ቢኖር ደግሞ በቃ ለዳኒ እንደዛ ማለት ራሷን ዝቅ አድርጋ ለምትሰራው ነገር ነው። እኔ ማዝ ነው ማለት ነው ማለት እስከ መቼ ድረስ ነው ራሷን ዝቅ አድርጋ ምሰራ ምንም ስራ ቢሆንም የፈለገ ስራ ቢሆንም ራሷን ዝቅ አድርጋ ለምን ትሰራለች እንዴ? ገና ዳኒ ለመፈመስ መቶ ሺ ገብቷል። ገና ሁለት መቶ ሺ መግባት ይፈልጋል። ና አኮራሽኝ ብሎ ሼር አደረገው ማለት ነው አያናድድም? በጣም ነው የሚያናድድ የምር ማለት ነው እና ሀይሚ እኔ ከዚህ በኋላ ለሀይሚ የምለው ነገር ቢኖር ማለት ነው፣ ሁሌም ቪዲዮ ስሰራ ከዚህ በኋላ ማለት ነው ከዳኒ ካራቀች በቃ ከኦዲንስ ጋር ነው የምትጣለው ሀይሚ ማለት ነው። ምክንያቱም እኛ የምንፈልገው ምንድን ነው፣ ብሩክና ሀይሚ አንድ እንዲሆኑ ነው። አደለ? ታዲያ ብሩክና ሀይሚ አንድ የሚሆኑት እኮ ሁለቱ ሰላም ሲሆኑ ነው። በዚህ መሀል ደግሞ ብሩክ በጣም እየተናደደ እየተበሳጨ ያለው እየታገሰ ያለው ይሄ ሁሉ ቀን ለሀይሚ ብሎ ነው አደለ? ሶ ለሀይሚ ብሎ ይሄን ሁሉ ቀን እየታገሰ ጨራሽ ምንም ስራ ቢሆንም እንደዚህ አድርጎ ሼር እያደረገ አኳራሽኝ እያለ ሼር እያደረገ ምንም አይሰማሽን ብሩክ እያለ። እኔ በጣም ነው የሚያናድደኝ ዳኒ ማለት ነው፣ ከምንም በላይ ዳኒ ነው የሚያናድደኝ። ለምን ቡራን የሚያናድድ ነገር ነው የሚያደርገው? ዳኒ ብዙ ነገር ያደርጋል ከዚህ በላይ ማለት ነው። ስሜት አለኝ ተመቸሽኝ ለሚለው ብቻ አይደለም ከዚህ በኋላ ፍቅሪያት አለውም ሊል ይችላል። ታዲያ እኮ በመሃል ቡራ መቃጠል የለበትም። እንዲ አይበቃም እንዴ ሀይሚ? በጣም በቃሽ። በቃ የፈለገ ይሁን ስራም ቢሆን ከስራም በፊት ደግሞ በቃ ቡራ ካልተመቸው ቡራንም በዚህ ልክ የሚያስከፈው ከሆነ ለምን ጥንቅር ብሎ አይቀርም? ስራም ቢሆን ማለት ነው እስካሁን ብዙ ሰርተሻል፣ አንቺም ሁለት መቶ ሺ ገብተሻል፣ ቡራም ወደ ሁለት መቶ ሃምሳ ሺ እየሄደ ነው። ነገሩ በእንደዚህ አይነት መልኩ ባይሆን ብትቀጥሉ ብትሰሩ ጥሩ ነበር፣ ግን በጣም ይደብራል ማለት አሁን ዛሬ ሀይሚ ማለት ከብሩጋ እንደዚያ የሆነችው። ለዳኒ ያገባኛል ያለችው ማለት ነው። ያው ብሩክ አሳልፎ እየሰጣት ስለሆነ ተናዳ ነው። እኔ እንደዚያ ነው የምንረዳት። ምክንያቱም ለሱ እየተከራከረች ስለሆነ እጅን እንድታነሳ አልፈልግም ያለችው እንዳይጣሉ ፈልጋ ነው። ገብቷቸዋል አይደለ? እሱ አሁን ሀይሚ ሀይሚን በምን መንገድ እንደምትረዷት አላቅም። ሀይሚ እኮ እጅህን እንድታነሳ አልፈልግም ስለ ዳኒ ያገባኛል እምትለው እኮ እንዳይጣሉ ስለምትፈልግ ነው። ታዲያ እንዳይጣሉ ከፈለግሽ አንቺ አንቺ ከዳኒ መራቅ አለብሽ። በቃ ሀይሜ ማለት ነው ከዳኒ መራቅ አለብሽ። ከዛ ደግሞ በቃ ከዚህ በኋላ ስላንቺ አያገባኝም፣ ራሴን ወክሌ ዳኒን እኔ እፈልገዋለሁ፣ ስላንቺ ግን አያገባኝም፣ ተመችተሽዋል፣ ከፈለግሽ ሂዱና ተጋቡ ብሎ ሲናገራት፣ ብሩክ አሳልፎ ሲሰጣት፣ ያገባኛል ለዳኒ ብላ መለሰች ማለት ነው። ለዳኒ ያገባኛል እጄን እንዳታነሳበት ብላ ያው እንግዲህ ብሩክ ስላናደዳት ነው ይሄን የተናገረችው ማለት ነው። ግን ደግሞ ሀይሚ አንቺ የምትናገሪው ንግግር ብሩክን እንኳን ማናደድ ዛሬ እሱ ቢመታሽ ራሱ ማለት ነው ምንም አይፈረድበትም። የምር ማለት ነው። ምክንያቱም አሁን ብሩክ ነው በዚህ ሰዓት እኮ እየተናደደ፣ ፕራንክም እያደረጋችሁት፣ እያቃጠላችሁትም እየተበሳጨም ያለ ብሩክ ነው። ምንም ስራ ቢሆን ማለት ነው። ግን ሀይሚ ለምንድን ነው ከዳኒ የማትርቂው? እንዴ ምን ሆነሻል አንቺ? ምንድን ነው በቃ ከዳኒ መራቅ አለብሽ። እንደ ሁሌ ለምንድን ነው እሱን የምትለማመጪው? ዛሬ ደግሞ ከፍፄ ጋር የመጣው ናታን የሚባለው አያችሁት? ንግግሩ የናታን ንግግርን ሰማችሁት አይደለም? ዳኒ አስገድዷት አይደለም እኮ እሷ ካልፈለገችው ለምንድን ነው እሷ መናገር ትችላለች። እሱ ተመችቶኛል ስላለ ብቻ አይደለም ብሎ ተናገረ። የናታን ደግሞ በጣም የወረደ ማለት ነው፣ የወረደ ንግግር። ለሱ በሌላ ቪዲዮ መጣበታለሁ ማለት ነውና ስለዚህ ሀይሚ ሀይሚና ብሩክ አሁን እንደዚህ እየሆኑ ያሉት፣ ብሩክ እውነት አለው። አሁን ብሩክ ፕራንክ የሚደረግ ይናደድ ምን የሚበል እውነት እዞ ነው። ብሩክ እኮ አሁን እየተከራከረ ያለው ሀይሚ ደግሞ በቃ ምንድነው ፕራንክ ተደረግተ ሆነ ሶሲና ብሩክ ፕራንክ ነው የሰሩት። ለዚያም ይቅርታ ጠይቀዋል። ከሰው ሚስት ጋ የተገኘውት እኔ ነኝ እንዴ? አንተ ነህ እኮ ብለዋለች። እንግዲህ ብሩክም ዛሬ ማለት ነው የሚያናድር ነገር ያኔ ያክል የተናገረ አይመስለኝም። ግን ደግሞ ስለ ዳኒ አያገባህም፣ እኔ ያገባኛል፣ ለአንተ ካላገባኝ ለሱ ያገባኛል ስትለው አሳልፎ ሰጣት። ገባችሁ አሳልፎ፣ እንደፈለግሽ ሂጅ፣ በቃ ተጋቡ አላት ማለት ነው። ብሩክ ይሄን ሲላት ሀይሚ ደግሞ ተናዳ ስለሱ ያገባኛል፣ ጫፉን እንዳትነከው አለችው ማለት ነው። ታዲያ እኮ ማለት አሁን ብሩክ ማለት ነው እዚህ ጋር አሁን በቃ ስለተናደደና ስሜቱን መቆጣጠር ስለአቃተው ያኔ በጣም ስለሚበሳጭ በሀይሚ ድርድር ስለማያቅ በቃ መብችን አልጋፋም የሚለው ነገር አግዶ ይዘዋል እንጂ ብሩክ እኮ አሁን እንደዚህ ስትለው ስለ ዳኒ ያገባኛል እጅን እንዳታነሳበት ስትለው እስኪ ወንድ ብሎ መከልከል ይችል ነበረ ብሩክ ማለት ነው። ኢቭን በቃላት ማለት ነው። ግን አሁን ሀይሜ እዚህ ጋር የፈለግሽውን ያህል ፈትነሽዋን፣ የፈለግሽውን ያህል ብሩክን እንትን ብለሽዋል። ነገር ግን አንቺ የፈለግሽውን ነገር በፍጹም ልታገኝ አልቻሽም። ስለዚህ አንቺ መመለስ አለብሽ ሀይሜ ማለት ነው። የእመር ስናገር ሀይሜ አሁን የፈለገችውን ያህል ብሩክን ፈትነዋለች። ሁለት ሳምንት አለፋት ማለት ነው። ምንድን ነው የምትፈልጊው ከብሩክ ብሩክ በፍጹም ምንም ነገር ሊልሽ አይችልም በዚህ ወይ ማለት ነው ስለዚህ አንቺ ከዳኒ መራቅ አለብሽ የምር ማለት ነው እኛ ብሩክ እንዲናደድ እንዲቃጠል በዚህ ልክ እንዲናደድ እንዲቃጠል አንፈልግም እንዴ ምንድነው እሱ እንደዚህ አንዳንድ ቃላት እየተናገረ? እንዴ ዳኒ ምንም አይመስለውም። ቲክቶክ ላይ የሚሰራውን ባያችሁ፣ ፌመስ ነው። ከስንት ሚሊዮን ሰው ጋር ነው የሚገናኝ። ምንም አይመስለው። ነገ ጧታውን አፍቅሪያታለው ብሎ መጥቶ ከብሩክ ጋር ሊደባደብ ይችላል። ገብቷቸዋል። እሱ የሚፈልገው መስራት ብቻ ነው፣ አለቀ። ስለዚህ ለምንድነው ሀይሚ አንችን ደካማ ጎኑ አንችን ድክመቴ አድርጎ ብሩክ በዚህ ልክ እንዲጎዳ አንፈልግም። አንች ደግሞ ለምንድነው ራሽን ዝቅ የምታረጊው? እንዴ ዳኒን በቃ ከዚህ በኋላ ከህይወት ሻስ እንዴ ከዳኒ መራቅ አለብሽ ሀይሚ። እኔ የምር ስላችሁ በቃ፣ ሀይሚ ከዳኒ መራቅ አለባት። ብሩክ እኮ ስለ ሶሲ አያገባኝም ብላ ብሏል እኮ። ብሩክ ብዙ ጊዜ ብሏል። የምር ማለት ነው። አሁን ቪዲዮ ነው እንጂ የሚያገናኛችሁ። ብሩክ ስለ ሶሲ አያገባኝም፣ ስለ ሁለቱ አያገባኝም፣ ገደል ይግቡ ብሏል። ታዲያ ሀይሚ እኮ አሁን ነገሩን ከዚህ በፊትም ማሳጠርና መታረቅ ትቺ ነበር። አለፈ በቃ። ስራ አንድ አንድ እየተባለ እዚህ ደረሰ። አሁንም ቢሆን አንቺ አንድ እና አንድ ብሩክ እንዲናደድ ማረግ የለብሽም። በቃ በደካማ ጎንሽ ገብቶ ዳኒ አንቺን ተገን አድርጎ ሁሌ ብሩክን የሚያናድድ ቃላት እየተናገረ ብሩክ እንዲናደድ ማንም አይፈልግም። አንቺም አትፈልግም፣ እንደማትፈልጊ ሁላ ታዲያ ከብሩክ ምንድነው መስማት የምትፈልጊው? በቃ ብዙ ጊዜ ሞከርሽ፣ ብዙ ጊዜ ለፋሽ፣ ብዙ ጊዜ ደከምሽ፣ ምንም ነገር በቃ ከጭቅጭቁች ምንም ነገር አገኛለሁ ብለሽ አትልፊ ማለት ነው ሀይሚ መጠየቅ ያለብሽ ነገር በግል ጠየቂ። በዚህ ወይ መቼም ብሩክ ምን ይልሻል? ምንም ይሄው። ስላንታ ያገባኝም ስለ ዳኒ ያገባኛል ስትዩ ሂይጅለት አለሽ እና ምን ድረ ምትፈልጊ ሀይሚ። እኔ በጣም የሚያናድደኝ ነገር በቃ ባህሪያቸው እየታየ ነው። የሀይሚ ባህር እየታየ ነው፣ የቡራ ባህር እየታየ ነው። ብሩክ እስኪ አሁን ምን ያርግ? ምንም ማድረግ አይቻልም። እሱ ለራሱ ከዳኒ ጋር ያለው ኬዝ እያናደደው ነው። ለአንቺ እንዳይሆን አትንከው እያልሽ ነው በቃ ማለት ነው አትንከው ስለምትዩ እጅን እንዳታነሳ የምትለው እንዲጣሉ ስለማትፈልግ ነው። አሁን ተመችተሽኛል ብሎ እንኳን ዳኒ ቢልኮ ዳኒ ነው እንጂ ያለ ብሩክ ማለት ነው ዳኒ ነው እንጂ ያለ ሀይሚ ተመችቶኛል ብላለች ሀይሚ አዎ ዳኒ እንዲብሎኛል አዎ፣ ኔም ፈልገዋለሁ ብላለች ብሩክ አሁን ይሄን መረዳት አለበት። እውነት ለመናገር ማለት አንድ ሰው አልፎ የሚሄድም ሰው ይሁን በፌስቡክ የምታውቁት፣ ኤኒዌይስ የምታቁት ሰው ወይኔች ልጅ እኮ ተመችታኛለሽ ስላለ ብቻ ያቺ ልጅ የራሱ ማድረግ አይችልም። ዳኒ ደግሞ በቃ ለመፈመስ የሆነ አንድ አንድ ቃላት እየፈለገ ነው፣ ይሄን የሚናገር ከመዝገበ ቃላት ነው መሰል የሚፈልገው ማለት ነውና፣ ስለዚህ እየፈለገ ነው እንደነዚህ ቃላቶች የሚናገር። ታዲያ ዳኒ ተመችታኛለሽ ስላለ ብቻ ሀይሚ ታዲያ ለሱ ትመቸዋለች ማለት ነው? ከሀይሚ ምን ሰማ ብሩክ? ምንም እሷ አትፈልገውም ብሩክ ሀይሚ ማንንም እንደማትፈልግ ታቃለህ እኮ የምር ማለት ነው ብዙ ጊዜ ብለናል ስለዚህ ግን በዛሬው ቪዲዮ ሀይሚ ራሽን ዝቅ ማድረግች በጣም ይደብራል ለብሩክም ይሄ አይገባውም መመታት የለበትም እንደዚህ ማረግ የለብሽም ሀይሚ ወደ ራስሽ ተመለሽ በቃሽ ዳኒ ያንቺን ድክመት ተጠቅሞ ደግሞ ብሩክን ሁሌም የሚያናድድ ቃላት እያወጣ ሼር እያረገ ቪዲዮ ኦዲንስ ራሱ እየተቃጠለ ነው ያለ ስለዚህ አንድ አንድ ሀይሚን ብቻ ማስቆም ነው ያለብን ከዚህ በኋላ ማለት ነው ምሬ ነው እምላችሁ ማለት እምትሰማነ ከሆነ ሀይሚ በቃ ልታቆም ይገባል። እንዴ ምንድን ነው ሰው እየተናደደ እየተቃጠለ ስራስ ቢሆን በዚህ መሃል አንድ ችግር ቢፈጠር ሰው እኮ ተናዶ የሆነ ነገር ሊሆን ይችላል። ስለዚህ ስራም ቢሆን ሀይሚ በሌላ ቀን ይሰራል። እባክሽን ይበቃል። ብሩክ መናደድ የለበትም። ወደ ሰላማችሁ ተመለሱ ነገሩ አብቅቷል እያለች ነው ሁሌም ነው የሚሉት፣ እና ዛሬ ደግሞ ለማስረዳት መጣ። አይ ቲንክ ብሩክ ገልብጦ ነው መሰለ ፕራንክ ያረጋት እኔ እንደዛ መሰለኝ። ምክንያቱም ሁላቸውም ተጫዋጭ ሆነው የተለያዩት